ስላም አሌይኩም ራህመቱላይ ወበረካቱ ውድና እየተከበራችሁ የማስማ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ ነ በጣም ደህና ነኝ። ያው እንግዲች ለቻናል አዲስ ተሆናችሁ ላይክ እና ሰብስክራይብ ሸሪቸር እያደረጋችሁ የቤተሰቢ ሆኖ ጥሩ ጥሩ ነገር ይችላችሁ እንደሚመጣ ጥሩ ቪዲዮውስጥ እየስራው እንደምለክላችሁ ተስፋ አድርጋልንን ያው ሰዓቴንም ሞልቻ አለው በዛ አጋጣሚ በጣም ደስ ብሎኛል። እንሻላህ ደግሞ ሞኔታይዙን ተቀብሎኝ ያው ከእናንተ ጋር ብሬ እንደምሰራ ተስፋ አድርጋለሁ። እናንተ ማበረታቱኝ እና ዛሬ ያው ይጀላችሁ የመጣሁት ሰዓት እንዴት እንደ የሚሞላ ነው። ለእኔ የጠቀመኝን ነገር ነው ወደ እናንተ ይጀላችሁ የመጣው በጣም አሪፍ ነው። ትወድታላችሁ። ያው ላይክ እያደረጋችሁ ጠብቁኝ ማለት ነው። ዛሬ ይዤላችሁ የመጣሁት በጉግል ክሮም ሰዓት እንዴት እንደሚሞላ ነው። ታውቃላችሁ ያው የዩቱብ ህጎች አንድ ሺ ሰብስክራይብ ና አራት ሺ ሰዓት እንደሚያስፈልገው ያለ ማግኘት ደግሞ ያው ሰብስክራይቡ ትንሽ ብዙም ባይከብድም ሰዓቱ በጣም አስቸጋሪ ነው። እኔ ያስቸግሮኛል ስራሀ፣ እና ሰዓት እንዴት እንደሚሞላ ይዤላችሁ መጥቻለሁ። ወደ ጉግል እንገባለን በጉግል እንዴት እንደምንሞላ ያው ጉግል መቼም የሌለው ሰው የለም። እንዳላችሁ ሁላችሁም ያላችሁ ይመስለኛል። ከሌላችሁ ያው ሰርች ማድረግ ትችላላችሁ። እዚህ ጋር ጉግል አለኝ፣ እዚህ ጋር ጉግል አለኝ። ኦኬ ሰርችን ያድርገዋለሁ፣ ግን ለእናንተ ያብሳፍላችሁ ይወጣል። ዝጋ። ይሄው እንደዚህ ክሰርች ታደርጋላችሁ። እኔ እየጠቅ እየተጠቀምኩ ስለነበረ እዛ ሰርች አደረግኩት። ዝጋ። እዚህ ጋር ወዴ ኮምፒውተር እኔ አሁን እዚህ ጋር የእኔ አርም ይኸው ራይት ነው የሚያሳየው ለምን እ ያዱዶ ኮምፒውተር ቀይር ስለምጠቀሙበት ማለት ነው። ለእናንተ ለማሳየት እዚህ ጋር ነጠብጣቧን እዚህ ጋር እነጠብጣቧን ስትነኩ ወደ ኮምፒውተር መቀየር አለባችሁ። ይህ ላሳያችሁ ራይት ያሳያል። ከዛ መጀመሪያዋ ላይ ትነካላችሁ። እንደዚህ ነው የሚመጣላችሁ። እንደዚህ ይመጣላችኋል። የፈለጋችሁትን ያህል ቪዲዮ በተለይ ዋይፋይ ስትሆነ የምትጠቀሙት እስከ 20 30 40 50 ድረስ ቪዲዮ እያሰራችሁ በዚህ ሰዓታችሁ መሙላት በአጭር ጊዜ ትችላላችሁ ማለት ነው። በዚህ እንወጣለን። እዚህ ጋ ዩቱብ አለ እንደምታወቅ ማስማ የሚልና ተጎን ደግሞ ሌላ ያኔ ዩቱብ አለ። እሱም ትነካላችሁ ይህን ያውም ሳይሆን ይህንን ያንህ ጋ ከዚህ ጋ ፕሮ ፕሮፋይሌን ነካሁት። እናንተም እንደዛው እንትና ካላችሁ ወዴ ራሴ ኢትዮጵ ነው የሚያስገባኝ። እዚህ ጋ ላይቭ የገባሁበት አለ። ቪዲዮ አለ ላይቭ እንትነኩ ቪዲዮ፣ ደስ ያላችሁን ረጃጅም ቪዲዮዎች ብታስሩ ጥሩ ነው ለእናንተ። ማለት ያግዛችኋል ቶሎ እንድትሞሉ። እዚ ጋ እኔ ያው እቺ ነካውኝ፣ ያው ሳይለንት አድርጌው ነው፣ እናንተ ምዛግ እንዲያደርጋችሁ። እዚ ጋ ሽር የሚለውን እነካለን አንድ ጊዜ፣ ከዛ ሽር የሚለውን አንድ ጊዜ እችን ቢንኳን አንድ ጊዜ ነው የምትጫኑት። እችን የመጀመሪያው እንትነካላችሁ ይኸው አስር ነው። አሁን ከዛ እንተዝናጣለን ። አሁን ተመልሰን ቤት እንገባለን፣ ስቅ እንገባለን ከዛችን የመጀመሪያዋን እንነካለን። ከዛ አሁን ምንድነው ትደመሯን እችን እነካለን። ትደመሯን እነካለን። እችን ስንነካ እችን ደግሞ ትንጫ ነው። እችን እነካለን ይመጣልናል። አይሄው ቪዲዮ ይመጣል። ያው ሸበካ ስለላለኝ ነው ጠብቆ እዚህም እንደዛው ይኸው፣ እንደዚህ እያደረገ ይቆጥርላችኋል። እዛ እንደዚ የምትፈልጉትን ያህል ማሰር ትችላላችሁ እንደነገርኳችሁ። ሀያ ሰላሳ አርባ እስከ አምሳ ድረስ በዋይፋይ ተሆና የምትጠቀሙት የፈለጋችሁትን ያህል ቪዲዮ አስራችሁ መጠቀም ትችላላችሁ። በአጭር ጊዜ ደግሞ ያው ሰአታችን ትሞላላችሁ ማለት ነው። ያው ሰአት ሙላቱ በጣም ሰአብ ነው፣ ቀመሰ ነው የሚያውቀው። እኔ አሁን ስንት ቪዲዮ አሰርኩ መሰላችሁ? አሁን እኔ አራት ቪዲዮ አሰርኩ ማለት ነው። እናንተ እስቲ የፈለጋችሁትን ያህል አስራችሁ መጠቀም ትችላላችሁ። በጣም አሪፍ ነው አላችኋለሁ። ይህን ይመስላል። አሁን ከዝ እንወጣለን። በቃ እጨርሻለሁ፣ እኔ ማለት ነው። ለእናንተ ይዤላችሁ የመጣሁት ይህን ይመስላል። እንደምትወዱት ያው ተስፋ አደርጋለሁኝ። ጥሩ ጥሩ ነገር ይዤላችሁ እንደምመጣ ተስፋ አደርጋለሁኝ። በአላፍ ሼርስ ያድርጉ። ሼር ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዘማን ነው የተጀመርኩ ዩቱብ። ስለዚህ አበረታቱ ይሰራል ደስ ይላል እኮ እኛማ አበረታታ አሰራ በምን እኛ የመዳም ቅመሞች ነን። ሰርተን ብንቀይር ሰርተን ብንለወጥ ደስ ይላል። የሰው ልጅ ሲያገኝ እኮ ደስ ይላል አይደል? እና ስለዚህ ላይክ ሸር እያደረጋችሁ አበረታቱኝ። እንደምታበረታቱኝም ደግሞ አመሰግናለሁኝ። ክበሩልኝ እላለሁኝ እና ስለዚህ የዛሬው ቪዲዮ ይህን ይመስላል። ተወደዳችሁት ያው ላይክ እና ሸራ አድርጉ ብዬ ያለው ሸር አድርጉ ልደጋግምላችሁ ብዬ ነው። ተወደዳችሁት በኮመንት ጻፉልኝ። የማሳያችሁ ነገር ካለ የምትፈልጉት ነገር ካለ ጠይቁኝ። የቪዲዮ ሰራላችኋለኝ እና አመሰግናለሁ። ባይ ባይ።